ኩልል ማለት ትችልበታለች እና ለማንኛውም ኩልል ብለሻል ዛሬ አመሰግናለሁ። እሺ ሄድበት ቦታ አለኝ። ወደ ጉዳይ ወደ ጉዳይ፣ ወደ ገደለው ወደ ገደለው። ምንድን ነው የምታስፈራሪኝ ሁል ጊዜ? እኔ ላንቺ ጊዜ እንደዚህ ነኝ የምር። ግን አምሮብሻል ኧረ

ነበር እግዚአብሔር የምሬ ነ የሩታ እርግዝና በጣም ነው የሚያስገርመኝ። ምንም አይነት ለውጥ የለም ፊቷ ላይ የምታዩት ለውጥ የለ፣ እጇ ላይ እግሯ ላይ የምታዩት በቃ የሆድ ብቻ መነፋት ነው። እሱ ደግሞ እኔ ምሰጣ ገብ ሆድ ይነፋል እና ለላጅ ፈልጌ ነው። ለማንኛውም ይሄ የምታዩት ማለት ነው የምታዩት ይሄ የምታዩት ጋይ ስጦታ ነው ለሩታዬ። እንዳትጨነቂ እኔ ካለኝ ጉጉት የተነሳ ከወዲሁ እቃ እያሟላውልሽ

አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ ሰላም ሰላም ብያለሁ ብያላችሁበት ሰላማችሁ ብዙ ት ተረፍረፊ በለልኝ። የኔን ቪዲዮ ከወደዳችሁ ላይክ፣ ሼር ሰብስክራይብ ያደረጋችሁ ቤተሰቦች ነው የኔ ውድ ቤተሰቦቼ፣ እውነት ነው ብላችሁ ወላሂ በጣም ናፍቃችሁኛል ማለት ነው። ትላንትና ጀምሮ አልተገናኘንም፣ ቪዲዮም ማልሰራው ነው እውነት ትንሽ አልተመቻቸልኝም፣ ለዛ ነው ማለት ነው። እና ሩታዬ ቀን በቀን እየሳቀች ነው። የኛ ልጆች እንግዲህ ጅንጀና በጅንጀና ሆነዋል፣ እየተጀናጀኑ ነው ሰሞኑ ማለት ነው። ጅንጀናቸው በጣም ደስ ይላል ያምራል። ይቀጥልበት ማለት ነው ግን በቪዲዮ ዛሬ መፈትፈት አልችልምና ነገ በሰፊው እንሻላ ተመልሼ እመጣለሁ ማለት ነው። ያሳቀኝ ማርክ ምን እንደሆነ ማለት ነው። ነገር ግን ማለት ነው ውድ ቤተሰቦቼ ደስታዬን ሙሉ እንዲሆን ማለት ነው በዚህ ጅንጀና ላይ ማለት ነው ሄርሜላ ከአብርሽ ጋር ተጣሉ እንዴ? ወይኔ ቤተሰብ ነገሩኝ። ሰው ወዳቸው ማለት ነው። ምክንያቱም ሰሞኑ ቲክቶክም ላይ ዩቱብ ላይ የለውም ስላልተመቸኝ ምንም ነገር ምሰማው ነገር የለም ማለት ነው። እና እባካችሁ በዚሁ አጋጣሚ ማለት አልተጣሉም እንዳትሉ ማለት ነው፣ ይመጣሉ አብረው እንዳትሉ አብረው አይመጡም። በቃ ተዘግቷል አይደል? ሄርሜላ ሄደች፣ ከአብርሽ ህይወት ወጣች። እንግዲህ ትላንትና የምንዳየች ለመናገር በጣም ደስ ብሎኛል። ትላንትናም አልመጣችም፣ ከትላንትና ወዳ በትንሽ ቪዲዮ መታ ነበረ፣ ዛሬም ደግሞ አላየናትም ማለት ነው እና አብርሽ ደግሞ የሆነ ቀልድ ቀልድ ነገር እያበዛ ነው። ይሁን ቀልዱ እንቀበለዋለን። እንግዲህ የሰፈን እስክስካ ዳርዳሩ እስክስካ ነው የሚባል ነገር አለ ማለት ነው። የዚህ ቀልዱ ማለት ዳርዳሩ ጥሩ ነገር ያመጣል ብዬ አስባለሁኝ ማለት ነው። ግን እባካችሁ ንገሩኝ፣ ያቺ ዝሙተኛ ሴት ከወጣች ማለት ነው እኔ እኛ እንደዚህ ሆነው ነው ሲመጡ ሁላችን የምንፈልገው ማለት ነው። እናንተም ይህንን ነገር እንደምትፈልጉት እርግጠኛ ነኝ። ሩታና ብርሻ አብረው ሲሆኑ ለብቻቸው እንደዚህ ሲመጡ ነው ሁላችን የምንወደው። እና የታገድነውን የሳደብነውን ያህል ሁሉ ወንጀል ውስጥ የገባ ነው ማለት ነው። እና ምኞታችን ተሳካ ወይ? የዚህ ነገር ሽኩሳትሉኝ እንዳትሄዱ፣ በእርግጠኝነት ምኞታችን እንደሚሳካ አቃለው። እኔ እውነቴ ነው ምላችሁ። እኔ ዛሬ እኔ አላቅም ሁለት ትመጣለች ብዬ ጠብቄ ነበረ። ካብርሽ ጋ አብረው ቪዲዮ ይሰራሉ ብዬ ነበረ የጠበቅኩ ዛሬ ማለት ነው። ነገር ግን ስገባ የለችም ካብሬ ነውላቸው። እንደውም የናብረሽ ቪዲዮ ትቼም ማለት ነው፣ አቋርጭ ዞር ዞር እያልኩ ነበር እሷን ፍለጋ ማለት ነው። አንዳቸው ቤት ትመጣለች ከነፈረ እንጂ ምናምን ነገር ብዬ ነበር። ነገር ግን አልመጣችም ማለት ነው። ውይ ያ ረቢ አልሐምድልላ። እንደውላላ ምን ይሳነዋል አላ በዛው ያስቀራት። አሳተፋችሁኝ፣ በጣም ደስ ብሎኛል፣ እና ቪዲዮ ራሱ መስራት አልቻልኩም እና የደስታዬ ነው ይሄንን ምላች ማለት ነው። እኔ የእውነት ለመናገር አብርሽና ሩታ አንድ ላይ ሲሆኑ ነው ደስተኛ መሆን ነው እንጂ እኔ በአብረሽን በሩታ ምንም ችግር የለብኝም። ችግር ያለብኝ ያቺ ዝሙተኛ ሴትያ ናት። በዝሙተኛ ሴትያ የመጣ ነው አብርሽንም ለጠላው ቻልኩትና አንዳንድ ተግባሮች ሲያደርግ የደበረኝ ማለት ነው እና ይሄንን ነገር የሁላችሁም ስሜት ነው የኔ ብቻ አይደለም። ለማንኛውም ወደ ቤተሰቦች የታገ በሰፊው መጣለው ማለት ነው በዛሬው ቪዲዮ ማለት ነው ኢንሻላህ አላ ካለ ማለት ነው አላ የነጌ ሰው ይበለንና፣ ማለት ነው ነጌ ደግሞ አብራርች ይመጣለው። ደስም ብሎኛል፣ ጀንጀላ። በተለይ የአብርሽ ነገር በጣም እያሳቀኝ ነው ሰሙኑ ማለት ነው። ያጃጅ ነው፣ ለጤናው ያደርግለት። ግን ብቻ የሆነ ነገር ልናገር ነበረ ነበር ማለት ነው ሄርሜላትን፣ አላ ከሱ ህይወት ያስወጣት እንደው አይኗንም በላይ በናያት ለብቻው ብትመጣ እንደው አቤላ ጋር ቢጋቡና ቢመጡ አቤላ ደግሞ ቀለበት ቢያደርግላት በጣም ደስ ይለኝ ነበር። ምክንያቱም አብርሽ ወት በቃ በእሳቱ ትወጣለች ማለት ነው። እንሻላ በዚሁ አጋጣሚ እንግዲህ ሩታይም የመጨረሻ ሐኪም ነው ተብለዋል። ዛሬ አላ በሰላም ይገላግላት እንግዲህ ደስታውን ያሰማን የኔ ውዱ ቤተሰቦች ደናደሩል